ጤና ይስጥልኝ ኢትዮጵያውያን ደህና ሰነብታችሁ እንደምን ከረማችሁ? እንግዲህ በፌስቡክ አካውንቴ ላይ አንድ የጻፍኩት ጽሁፍ አለ። ምናልባት ካያችሁት፣ ጽሁፉ የተጻፈው እንግዲህ እንደ ፈረንጅ አቆጣጠር በትናንትናው ዕለት በ0611 በ2025 ነው። ምናልባትም እንግዲህ ያዳመጣችሁ ወይም ያነበባችሁ ቀደም ሲል አንድ የጃፓን ጀግና ሂሮ ሂሮ ኦኖዳ የሚባል አንድ ጀግና የእሱን ታሪክ ጽፌ ነበርና፣ ዛሬ ደግሞ አንድ የአሜሪካዊ ያልታሰበና ያልተጠበቀ ጀግንነት የሁለተኛው የዓለም ጦርነት ላይ የሰራውን ጀብዱ ያው ከአማርኛ ይቅርታ ከእንግሊዝኛ ወደ አማርኛ የተርጉም ዋለው ከቪዲዮን ያገኘሁት፣ ቪዲዮውን ወደ አማርኛ ነው የተረጎምኩት። ዩቱብ አካውንት ላይ ዋር ኢንሳይደር የሚባል ቦታ ላይ ነው ቻነሉ። ለቪዲዮ የተሰጠው ርዕስ ደግሞ ሀው አንትሬንድ ኩክ፣ ሀው አንትሬንድ ኩክ ቱክ ዳውን ፎር ጃፓኒስ ፋይተር ፕሌንስ ይላል። እንዴት አድርጎ ነው ያልሰለጠነው የወጥቤ ሰራተኛ አራት የጃፓን ተዋጊ አውሮፕላኖችን የጣለው የሚል ነው እና ዩቱብ ላይ ነው ያገኘሁትና። ዶሪስ ሚለር ይባላል ወጣቱ። ዶሪስ ሚለር ጥቁር አሜሪካዊ የሁለተኛ ዓለም ጦርነት ወቅት ዲሴምበር 7 1941 ዓ ም እንግዲህ አጠቃላይ የጦንትን ዓመተ ምህረት በሙሉ የምጠራው በአውሮፓውያን አቆጣጠር ነው እና ከዘወዲሁ ላስታውቃችሁ ብዬ ነው። ዶሪስ ሚለር ጥቁር አሜሪካዊ የሁለተኛ ዓለም ጦርነት ወቅት ዲሴምበር 7 1941 ዓ ም በግሪጎሪያን ካሌንደር ከጠዋቱ አንድ ሰዓት ከሩብ በጦር መርከቧ ላይ የሥራው ኃላፊነት በምግብ አቅራቢነትና የመኮንኖችን ልብስ አንሶላዎች ላውንደሪ ወስዶ ማጠብ ሲሆን የየዕለት ምድብ ሥራው ነው። በእንግሊዝኛ ወይም በነቪ ሜስማን ተብሎ ይጠራል። በምግብ አቅራቢነት የመኮንኖችን ልብሶችን፣ አንሶላዎችን ላውንደሪ ወስዶ ማጠብ የየዕለት ምድብ ሥራው ነው። ተኳሽ መድፈኛ አይደለም። በጦርነት ወቅት ማድረግ የሚገባውን ልምምድ አላስተማሩትም። ወጥ ቤት ውስጥም ምግብ የመስራት ልምድ አልተማረም። ዶሪስ ሚለር ትውልዱ ቴክሳስ ስቴት ውስጥ እድሜው የ22 ዓመት ወጣት ነው። በወቅቱ ጦር መርከቧ ላይ የሁለተኛው ዓመት አገልግሎት ዘመን ላይ ነው። የተሰጠው ሥራ የባህር ኃይል መኮንኖችን ማገልገል፣ አልጋ ማንጠፍ፣ ድስቶችን ማጠብ ወዘተርፈ ርፈ በዚያን ዘመን የአሜሪካን የባህር ኃይል ተቋም በጥቁሮች ላይ ያለው ተጽዕኖ ህግና ደንቡ በፈለገው መጠን ጠንካራ ጎበዝና የተለያየ ችሎታና እውቀት ቢኖራቸውም እንኳን እንኳን በቀለማቸው በቀለማቸው ጥቁረት ብቻ ጭቆናው እየከፋ ነበር። ዶሪስ ሚለር ቁመቱ 1 ሜትር ከ90 ክብደቱም 91 ኪሎ ሜትር ይመዝናል። በአሜሪካን የባህር ኃይል ጦር መርከቡ ላይ ከባድ የከባድ ሚዛን ቦክስ ሻምፒዮን ነበር። የተወለደው ኦክቶበር 12 1919 እንደ አውሮፓ አቆጣጠር በቴክሳስ ስቴት ውስጥ ተወለደ። ከቤተሰቡ አራት ወንድ ልጆች ሦስተኛው ዶሪስ ሚለር ነው። በልጅነቱ በጣም የሚያጠቁትም ግለሰቦች ነበሩ። ቤተሰቦቹ በግብርና ጭሰኝነት የሚተዳደሩ ከመሆናቸውም በላይ ከወንድሞቹ ጋር በአስር ዓመት ዕድሜው በእርሻ ቦታ ላይ አብረው ይሰሩ ነበርና ክፍያቸውም ለቤተሰባቸው በቂ አልነበረም። ዶሪስ ሚለር በሀያኛው ዕድሜው ወደ ውትድርና ለመግባት ወሰነ። የአገር ፍቅር አንገብግቦትም አይደለም፣ ድህነትን ለመቋቋም ብቻ ሰፕቴምበር 16 1939 በግሪጎሪያን ካሌንደር በአሜሪካን ባህር ኃይል ውስጥ በተራ መርከበኝነት ተቀጠረ። በኖርፎልክ ቨርጂኒያ የአሜሪካን የባህር ኃይል ማሰልጠኛ ማዕከል ለመሰረታዊ ውትድርና ስልጠና ገባ። እውነተኛው ምኞቱ ባህር ኃይል ውስጥ ሲቀጠር የሚያበላውም ወደፊት የሚጦረውም ሆኖ ተሰማ። ነገር ግን የአሜሪካን ባህር ኃይል ሊያሰለጠነው ለተዋጊነቱም አልነበረው። በ1941 እንደ አውሮፓ አቆጣጠር የአሜሪካን የባህር ኃይል በመልካም የተቀናጀ ስላልነበር ፖሊሲው ህግና ድንቡ ለጥቁር አሜሪካውያን የተመቻቸ አልነበር። ከ1919 ግሪጎሪያን ካሌንደር ጀምሮ ለጥቁር አሜሪካውያን በጦር መርከብ ላይ የሚሰጣቸው ሙያ በሜስማል። ይህ ማለት በምግብ ቤትና በላውንደሪ የመኮንናትን መኝታ ቤት ካቢን አልጋ ማንጠፍ፣ ተራ ስራዎች ብቻ ነው። በአሜሪካን መንግስት የባህር ኃይል ዋና ተጠሪ ወይም ጸሐፊ ጆሴፈስ ዳንኤልስ የወቅቱ የአሜሪካን የፕሬዚደንት ሩዝቬልት የአሜሪካን የባህር ዋና ጸሐፊ ባለስልጣን ነው የቀረጸው ተቋም። ማለትም በአንደኛ ዓለም ጦርነት ነጭ መርከበኞች ከጥቁር መርከበኞች ጎን በኩልነት ማገልገል እንዳይኖር ህግና ደንብ ደነገገ። በ1941 አውሮፓ አቆጣጠር 139 ሺህ መርከበኞች ሲቀጠሩ ጥቁሮች 407 ብቻ ነበሩ የተቀጠሩትም። ይህም ማለት 3 ፐርሰንት ብቻ ናቸው። ለዚያውም በሜስማንና በስቲዋርድ በአስተናጋጅነትና ቀደም ሲል የጠቀስኩት ሙያ ነው። ሌላ ነገር አይሰጣቸውም። ሙያ ከብረት የጠነከረው መራራው ነገር ግልጽ ነው። አገልግሎታቸው የጦር መርከቦችን ለሚያዙት መኮንኖች ብቻ። ጥቁሮች ራሳቸውን የማዘዝም መንኳን መብት የሏቸው። ጥይቶችን ተሸክመው የጦር መርከብ ውስጥ መጋዘን ውስጥ ያከማቻሉ። መድፎችን፣ መትረየሶችን ለመተኮስ አይታመኑም። የባህራ ኃይሉ ሁኔታ በጣም ግልጽ ነበር። ጥቁር ሰው ሲባል አስተሳሰብ ዝቅተኛ፣ ስርዓት የማያውቅ ለጦርነት ውጊያ ድፍረት የሌለውና የማይመጥን በሚል ተወስኗል። እያንዳንዱ ጥቁር መርከበኛና ራሱ ዶሪስ ሚለር ይህንን የጭቆና ጉዳይ በደንብ ያውቃሉ። ዶሪስ ሚለር ዩኤስኤስ ዌስት ቨርጂኒያ የኮሎራዶ ክላስ ባትልሺፕ ላይ ተመድቧል። ጦር መርከቧ ምርጥ መሳሪያዎች የተገጠሙላትና በፓሲፊክ ፍሊት ወይም ፍሊት ማለት የብዙ ጦር መርከቦች አንድ ላይ ወይም ግብረ ኃይል ማለት ነው። በእንግሊዝኛው ይች መርከብ በፓሲፊክ የተመደበች ናትና ዶሪስ ሚለር በሜስማን ሶስተኛ ደረጃ ሙያ መርከቧ ላይ ተመድቧል። እንግዲህ የተለመደውን የምግብ ማቅረብ ለመኳንንቱ አልጋ ማንጠፍ፣ ተራ ስራዎችን ብቻ ቀጠለም። እንደ ማንኛውም ተራ መርከበኛ እንኳን ዳሜጅ ኮንትሮል ፋየር ፋይቲንግ እሳት ቢነሳ እንኳን እሳትን ለመዋጋት አልተማርም። የጦር መሳሪያዎችን ማንቀሳቀስና መተኮስ አልተማርም። ነገር ግን በሁለት ዓመታት የአገልግሎቱ ዘመን መርከበኞች ልምምር ሲያደርጉ ተመልክቷል። አንዲትም ጥይት ተኩስ አወቅ መትረየስና መድፎች እንዴት አድርገው ጥይት እንደሚያጎርሱ የእያንዳንዱን ጋንክሩ ጋንክሩ ማለት በእያንዳንዱ መድፍ የተመደቡ መድፈኞች የተለያየ ቦታ ነው የሚሰጣቸውና በእነሱ እንኳን የሚያደርጉትን አልተማርም አያውቅም። ነገር ግን እያያቸው ኖሯል። የየመድፎችና ጸረ አውሮፕላን መትረየስን ሲያንቀሳቀሱ ተመልክቷል። በጥቁርነቱ ቀለም ብቻ እነዚህን ሁሉ በአሜሪካን ዜግነቱ እንኳን እንዲማር አልተፈቀደለትም። ዲሴምበር 7 1941 ዓ.ም እንደ አውሮፓ አቆጣጠር ከጠዋቱ ለ2 ሰዓት 5 ጉዳይ የመጀመሪያው የጃፓን አየር ኃይል አይሮፕላን ወይም ተዋጊ አይሮፕላን ታየ። ዶሪስ ሚለር በታችኛው የጦር መርከቧ ክፍል የመኮንኖቹ መኝታ ክፍል የሚታጠቡ ልብሶችን ወደ ላውንደሪ ማጠቢያ ክፍል በመውሰድ እየሰበሰበ ነበርና የነበረባት የጦር መርከብ ከፐርል ወደብ ወደ ባህር ግዳጅ ለመውጣ ዝግጅት ላይ እንጂ ለውጊያ ዝግጁ አልነበረችም። ዋናው ጦርነት ከፐርል ወደብ 7000 ናውቲካል ማይልስ ይርቃል። ከሶስት ደቂቃ በፊት የጃፓን ሰርጓጅ ጦር መርከብ ወደ አሜሪካን የባህር ክልል ሲያመራ የአሜሪካን የባህር ኃይል ደብድቦ ሰመጠው። ከፐርል ወደብ ሰሜን አቅጣጫ በዛ ያለ የጃፓን አየር ኃይል ወደ ፐርል ወደብ መምጣታቸውን የአሜሪካን የምድር ጦር ሬዳር ኦፕሬተሮች አስታወቁ። ለእነርሱ የተሰጠው ምላሽ አትጨነቁ ግድ የለም የሚል ምላሽ ነበር። የጃፓኑ አየር ኃይል ያሉትን በአየር ላይ እያዘዘ የሚመጣው ሌፍተናን ኮማንደር ሚሲ ኦፍ ለጃፓን አየር ኃይሎች የሰጠው ትዕዛዝ ቶራ ቶራ ታይገር በማለት ትዕዛዝ ሰጥቶ ድንገተኛ ማጥቃቱ ከጠዋቱ ለሶስት ሰዓት አምስት ጉዳይ የጃፓን አየር ኃይል ከጦር አውሮፕላናቸው ላይ ቶርፔዶ ነጨፉ። ቶርፔዶ ማለት ከጦር መርከብም ይሁን ከአውሮፕላን ላይ የሚተኮስ ባህር ውስጥ ሲገባ ደግሞ ራሱ እየቀዘፈ የጦር መርከብን ከስሩ አተጋጅቶ የሚፈነዳና ቲኤንቲ የሚባለውን አደገኛ ፈንጂ የያዘ በባህር ውስጥ ሚሳይል ነው። የባህር ውስጥ ሚሳይል ነው። ይህ የመጀመሪያው ቶርፔዶ። ዩኤስኤስ ወስት ቨርጂኒያ የምትባለውን የአሜሪካን የባህራዊ ጦር መርከብ መታት። ወቅቱ በወደቡ ላይ የነበሩት ወይም በነበሩት የአሜሪካን የባህራዊ ጦር መርከቦች ላይ ሰባት ቶርፔዶዎች ከጃፓን አየር ኃይል ተተኮሰ። እያንዳንዱ ቶርፔዶ አራት መቶ ፓውንድ የሚመዝር ፈንጂ አለበት። እያንዳንዱ የጦር መርከብም የተመታው ከስር ስለሆነ የየመርከቡን ክፍል በውሃ ተጥለቀለቀ። ሲኒየር መኮንኖች ጀነራል ኳርተርስ ጀነራል ኳርተርስ ጀነራል ኳርተርስ። ይህ ማለት ሁላችሁም የውጊያ ቦታ ላይ ተገኙ አዋጅ አወጁ። ዶሪስ ሚለር ተንቀሳቀሰ። ኮሪዶሮችና ክፍሎች በውሃ ተጠለቅልቀዋል። በተቃጠለ ዘይት የተበከለ ውሃ በየኮሪዶሩ ይታያል። የመርከቧ ኤሌክትሪክ አመንጪ ጀኔሬተርም ስለጠፋ ጭለማ ሆናለች። መርከበኞች በጭለማው ምክንያት ወደ የጦር መሳሪያቸው ለመምጣት አልቻሉም። ዶሪስ ሚለር በጦርነት ወቅት የተሰጠው የሰለጠነበት ሙያ የለውም። ወደ ጦር መርከቧ የላይኛው ወለል ላይ ተገኘ። ተመለከተ። መርከቧ በአርመር ፒርሲንግ ቦምብ ተመታለች። እዚያ ወደ ቡላ የነበረችው ሌላኛው የአሜሪካን የጦር መርከብ ዩኤስኤስ አሪዞና አንድ ሺ ቶን በሚመዝን ፈንጂ ቲኤንቲ ተመታ 1177 የአሜሪካን የባህር ኃይል መርከበኞችን ገደለ። ዩኤስኤስ ኦክላሆማ አራት መቶ የሚሆኑ መርከበኞችን ይዛለች በውስጧ። በተደጋጋሚም በቶርፔዶ ተመታች። ከመርከቧ ላይ የፈሰሰው ነዳጅ ከእሳቱ ጋር ባህሩ ላይ የእሳት ማዕት ይታያል። ዶሪስ ሚለር ያለባት የጦር መርከብ ዩኤስኤስ ዌስት ቨርጂኒያ እየሰመጠች ነው። የጥይት ፍንዳታ በየቦታው አካባቢውን እያናወጠው ነው። ዶሪስ ሚለር በዚህ ሁኔታ ላይ የሆነ ነገር ሲለወጥ ታየሁ። የጃፓን አየር ኃይል በሚተቁሱት የጥይት ውርጅብኝ ጨምሯል። ዶሪስ ሚለር በድንገት የጦር መርከቧን ካፕቴን በናቪጌሽን ክፍል ቆስለው ተመለከታቸው። የጦር መርካባ ምክትል አዛዥ ሌፍትናንት ኮማንደር ድዋይን ጆንሰን ዋና አዛዡን ካፕቴን ደግፈው ደህና ቦታ ለማግለል ሞከሩ። ለሁለት ደግፈው ለመውሰድ ሲጥሩ ካፕቴኑ እንደሚሞቱ ታውቋቸዋልና እኔን ተውኝና ውጊያውን ቀጥሉ ብለው አዘዟቸው። ዶሪስ ሚለር ለሞት የሚያጣጥሩትን ካፕቴን አያቸው። ወደ ሃምሳ ካሊበር መትረየስ ተመለከተ። ሃምሳ ካሊበር የሰራው በ1918 ሲሆን የሰራው ሳይንቲስት አሜሪካዊ ጆን ብራውኒንግ ይባላል። ይህ መቶ የጸረ አይሮፕላንም ለማንኛውም ኢላማ ከመሆኑም በላይ በደቂቃ ከ400 እስከ 600 ጥይቶችን ይተኩሳል። ዶሪስ ሚለር ማንኛውንም የጦር መሳሪያ ተኩሶ አያውቅም። በጦር መርከቧ ላይ የሬዲዮ መገናኛው መኮንን ሌፍትናንት ፍሬድሪክ ከናቪጌሽን ክፍል አጠገብ ተኳሽ መርከበኛ የሌለው የሀምሳ ካሊበር ነበርና ሁሉም ተሰውተዋል አዩት። ይህ የሬዲዮ መገናኛ መኮንን ለማስተባበር ሲመለከት ዶሪስ ሚለርን አየው። የምግብ ቤት አስተናጋጅ እና የመኮንኖችን ልብሶች አንሶላዎች መቀየር በስተቀር ሌላ ሙያ የለውም እና መኮንኑ ዶሪስ ሚለር ይህንን የጦር መሳሪያ መተኮስ ትችላለህን? ብሎ ጠየቀው። ዶሪስ ሚለር ወደ ሀምሳ ካሊበሩ መትረየስ ተመለከተ። ብዙ ጊዜ መድፈኞች በለመደ ወቅት መሰረታዊ ነገሮች የሚያደርጉትን ተመልክቷል። በሰንሰለት የያዘውን ጥይት ቻምበር ውስጥ አስገባ፣ ማቀበያውን ሳብ። በሀምሳ ካሊበሩን በግራና ቀኝ የትከሻ መደገፊያ አለው በመተኮሻ ኢላማ ቀለበት ኢላማህን አነጣጥር በቀጥታ ትኩስ እየተባባሉ ሲለማመዱ ተመልክቷል። ይህንን አስታውሷል። የሬዲዮ መኮንን ጥያቄ፣ ጌታ ሳልችል አልቀርም በማለት መልስ ሰጠ። ከመትረየሱ ጀርባ ቆመ። የጥይቱን ሰሰረስቦ ቻምበር ውስጥ አስገባ አቀባበለ። የጃፓን አየር ኃይል ከአየር ላይ የሚወነጨፉት ቶርፒዶ መውንጨፍና የቦምብ ናዳውም ቀጥሏል። የጃፓን ሚትሱቢሺ ኤ6 ኤም ዚሮ ፋይተርስ አይሮፕላኖች ያገኙት ነገር ላይ ሁሉ እየበረሩ ያጠቃሉ። ዶሪስ ሚለር በሕይወቱ አድርጎ የማያቀውን 50 ካሊበር ማነጣጠሪያ ቀለበት ውስጥ በማስገባት የየአይሮፕላኑ ፍጥነት እየተከለ ተኩስ ጀመረ። ቅጣ ስሜቷ የሆኘ ነው። ያው እኛ ተለማምደን የምናደርገው ነው። ያልተለማመደ ሰው ሪ በጣም ከባድ ስለሆነ የሆነ ስሜት ተሰምቶ ነው። በግራና በቀኙ የመትረሱ የትከሻ መደገፊያ የመትረሱ እርግጫ ቢያንቀጠቀጠውም የተኮሰው ጥይት የጃፓን በጣም ይቀርት። አሁንም የጃፓኖች አውሮፕላንን በመምታት ወደ ጭስና እሳት ለወጠው። አውሮፕላኑ ወደ ባህር እየተምዘገዘገ ሲወድቅ ተመለከተ። የአሜሪካን ባህር ኃይል እንደዚህ አይነት ጀግና ነበር የሚፈልጉት። አሁንም ቃ ስሜት ላይ ስለሆንኩ ነው እና እቀጥላለሁኝ። በዚች ውስጥ ብቻ ዶሪስ ሚለር ዶሪስ ሚለር ባሰለጥንበትም ተኩሶ መምታት አላስቸገረውም። በዚች ጊዜ ውስጥ ብቻ ዶሪስ ሚለር ሁለት የጃፓን ተዋጊ አውሮፕላኖችን ተኩሶ መምታት ጥሏል። ዶሪስ ሚለር እየሰራ ያለውን ጀግንነት ወይም ጀብዱ ሌፍትናንት ኮማንደር ጆንሰን ተመልክተዋል። ከነበረበት ሙያ በላይ መሆኑን አይተዋል። ዶሪስ ሚለር ጥይቱ እስካለቀበት ድረስ ተኩሶ ሌላ አጎረፈ። ለሦስተኛም ጊዜ ሲተኩስ የሀምሳ ካሊበሩ አፈሙዝ ግዶ ወደ ቀይነት መልክ ተለውጧል። ይህ መትረየስ ደንቡ ወይም ሕጉ ሰባ አምስት ጥይቶችን ከተኮሰ በኋላ ሌላ አፈሙዝ መቀየር አለበት። ዶሪስ ከሶስት መቶ በላይ ጥይቶቹ ተኩሷል። የተረፉት የጃፓን ተዋጊ አውሮፕላኖች? ወደ ኋላ መመለስ ቀጥለዋል። ያደረጉት ማጥቃት ለሰላሳ ደቂቃ ቢሆንም ለሰዓታት የቆየ ይመስላል። የዓይን ምስክሮች ዶሪስ ሚለር ተኩሶ የጣላቸውን አንዳንዶች ሁለት፣ አንዳንዶችም አራት ይላሉ። አንዳንዶቹ ቁጥሩ ምን ያህል እንደሆነ ባይገምቱም የጃፓን አውሮፕላኖችን ተኩሶ ጥሏል እያሉ ብቻ ያዩትን ይናገራሉ፣ ያወራሉ። ለፍትናንት ዋይት የሚባለ መኮንን ለእነ ዶሪስ ሚለር ለተረፉት መርከበኞች ዩስስ ዌስት ቨርጂኒያ ጦር መርከቧ እየሰመጠች ነው፣ ና አባንደን ዘ ወይም መርከቧን ትታችው ውረዱ፣ ውሃ ዋና ወላይ ላይ ደርሷል፣ እያዳዘዘ ዶሪስ ሚለር የመርከቧን ካፕቴን ካፕቴን መርቪን ኤስ ቤኒዮን ለመጨረሻ ጊዜ የተመለከታቸው የቀሩትን በህይወት ያሉት 15 መቶ አምስት መርከበኞች የቆሰሉትን እየደገፈ በደረጃው ወይም ጋንጎይ ጋንጎይ ደረጃ ማለት ነው ወደ ላይ የሚዘረጋ ደረጃ ነው። በደረጃ ላይ በመርዳት አጠገባቸው ወደነበረችው ጦር መርከብ ዩስስ ቴነሲ ወይም ቢቢ 43 አሸጋገራቸው። ይች ዩስስ ቴነሲ በሁለት የጃፓን አየር ኃይል ቦም ብትመታ መርከበኞቹ እሳቱን ተዋግተው ድናለች ና በኋላ ተጠግና እንደውም ወደ ባህር ግዳይ ተሰማርታለች። ዶሪስ ሚለር የመጨረሻውን መርከበኛ ደግፎ ካሻገረ በኋላ ራሱም ወደ ዩስስ ቴነሲ ጦር መርከብ ተሻገረ። ዶሪስ ሚለር የለበሰው ዩኒፎርሙ ደግፎ ባሻገራቸው መርከበኞች ደምና በተቃጠለ ዘይት ተበክሏል። እጁ ሃምሳ ካሊበር መትረየሱ ሲተኩስ ተቃጥሏል። የሀምሳ ካሊበሩ እርግጫ ትከሻውን አናውጦት በጣም አድክሞታል። ሌላ የጃፓን ተዋጊ አውሮፕላን ጋጋታ ይምጣ ይምጣ የሚያውቀው ነገር የለም። 2043 የአሜሪካን የባህር ኃይል አባላት መሰዋታቸውንም አያውቅም። ዶሪስ የአሜሪካን ብሔራዊ ጀግና መሆኑንም አያውቅም። ከፐርል ወደብ የጃፓን ጥቃት በኋላ ጋዜጦች ጻፉ። ጋዜጦች ሲጽፉ መስማን ሂሮ አይደንቲፋይድ ብለው ጻፉ። የወቅቱ የአሜሪካን ፕሬዚደንት ሮዘቨልት ለ60 ሚሊዮን የአሜሪካን ሕዝብ መግለጫ ሰጡ። ነገር ግን በፕሬዚደንቱ ስለ ዶሪስ ሚለር ምንም አልተባለም። የአሜሪካን የባህር ኃይል አባላት ግን የዶሪስ ሚለርን ጀግንነት መነጋገር ቀጥለውበታል። ለሶስት ወራት የአሜሪካን የባህር ኃይል የዶሪስ ሚለርን ጀግንነት በስሙ አልጠቀሱም። ብዙ የባህራዊ መኮንናት መስክረዋል። ለፍትናም ኮማንደር ጆንሰን በግልጽ ጀግንነቱን እውቅና እንዲያገኝ አድርገዋል። የዚያን ዘመን የአሜሪካን ባህር ኃይል መዋቅር በዘር መድልዎ ላይ ስለነበር ጥቁር የባህር ኃይል አባል ከምግብ ቤት አስተናጋጅ ነበር ሙያ አይሰጡምና፣ ምንም አይነት ስልጠና ሳይደረግለት የሰራው ጀብዱ እውቅና ለምን አይሰጠውም? ጥያቄ ከባህር ኃይል ምንም መልስ አልሰጠም። በጥቁሮች የሚታተመውን ጋዜጣ ፒተርስበርግ ኩሪየር የሚባል ጋዜጣ በአሜሪካን ዘንድ ተጽዕኖ ፈጣሪ ተጽዕኖ ፈጣሪ ንባብ የሚያወጣ ነውና ከፐል ወደብ ከተመለሱ መርከበኞች ሁኔታውን ሰሙ። ነገር ግን ስሙ እንዳይገለጽ ተደርጎ ነበርና የዚህ ጋዜጣ ዘጋጅ ማጣራቱን ቀጠሉበት። ይህ ስሙ ያልተጠቀሰው ጀግና፣ የጦር መርከብ ምግብ ቤት አስተናጋጅ ማን እንደሆነ ማወቅ ፈልገዋል። የአሜሪካን ፐል ወደብ በተጠቃ በሶስተኛ ወር ማርች 1942 ጂሲ ፒትስበርግ የሚባለው ወይም ፒትስበርግ የሚባለው ጋዜጣ እውነታውን አገኘ። ጥቁሩ የምግብ ቤት አስተናጋጅና የመኮንኖች አልጋ አንጣፊው የጀግንነት ዜና እንደ ሰደድ እሳት በጥቁሩ ማህበረሰብ ተሰማ። በአሜሪካን የባህር ኃይል ላይ ህዝባዊ ግፊት ቀጠለ። የሲቪል ራይት ኦርጋናይዜሽን የጥቁር መርከበኛ ጀግንነቱ ማንነቱ ይገለጽልን ዘንድ በማለት ተማጸኑ። ሌሎችም የጥቁር አሜሪካን ጋዜጦች ግልጽ ሰላማዊ ትግል ቀጠሉ። ለአሜሪካን ባህር ኃይል ደብዳቤዎችና በራሪ ወረቀቶች ተሰራጩ በራሪ ወረቀቶች ተሰራጩ። በ1942 ዓመተ ምህረት ማርች እንደ አውሮፓ አቆጣጠር ሚስጥር የነበረውን የዶሪስ ሚለር ጀብዱ የሰሙ የስሙን ይቅርታ የስሙን ስፔል አበላሽተው ቢጽፉም ጀግንነቱ በመላው አሜሪካን ዘንድ ተነገረ። ዶሪስ ሚለር የስሙን ስፔል አበላሽተው ቢጽፉም አልተጨነቀበትም ፎቶግራፉ በመላው አሜሪካን ዘንድ እንዲታይ ሆኗል። ሜይ 27 1942 ግሪጎሪያን ካሌንደር ፐል ወደብ በተጠቃ በስድስተኛው ወር ዶሪስ ሚለር የአሜሪካንን የባህር ኃይል ሁለተኛውን ታላቅ ወደር የለውን የመስቀል ቅርጽ ያለውን የጀብዱ ሜዳሊያ ዶሪስ ሚለርን ሸለሙት። ይህን የጀግና ሜዳሊያ የተሸለሙት 347 የአሜሪካን የባህር ኃይል አባላት ሲሆኑ ዶሪስ ሚለር የመጀመሪያው ጥቁር አሜሪካዊ የባህር ኃይል አባል ነው። ይህ በእንዲህ እንዳለ ለሀገር ወታደርነት የቀለም ማንነት ጭቆናው እንደቀጠለ ነው። ዶሪስ ሚለር ማንኛውንም ተጻራሪ ነገሮች ተመልክቷል። ጋዜጠኞች ቃለ ምልልስ ሲያደርጉለት፣ ካደረግሁት በላይ ለማድረግ ቃል እገባለሁ ብሏል። ጭቆናው እየቀጠለ መሆኑን እያየ ለጋዜጠኞች ሲናገር፣ እንደ ማንኛውም መርከበኛ ሙያ ሰጥቶኝ ሀገሬን እንደማገለግል ተስፋ አለኝ ብሏል። የአሜሪካን የባህር ኃይል ዶሪስ ሚለርን ተስፋ ሳይቀበል ቀርቶ በዚያው በአስተናጋጅነት ሙያው እንደ አውሮፓ ቆጣጠር 1943 ዓ ም ዩኤስኤስ ሊስኮምቤ የምትባል ኤርክራፍት ካሪየር አውሮፕላን ተሸካሚ ጦር መርከብ ላይ ተመደበ። ይቺ ጦር መርከብ ኖቬምበር 24 1943 እንደ አውሮፓ ቆጣጠር ከጃፓን ሰርጓይ ጦር መርከብ በተተኮሰ አንድ ቶርፔዶ የፈንጂና የጥይት መጋዘኗ ተመቶ ፍንዳታው ከባድ ነበርና በሁለት ደቂቃ ውስጥ ሰንጣለች። በወቅቱ 272 የሚሆኑ መርከበኞች ብቻ ባህር ላይ ተንሳፈው ዳኑ። ዶሪስ ሚለር ግን ከሞቱት መካከል ነበር። ዶሪስ ሚለር በሞተ በ30ኛው ዓመት እንደ አውሮፓ አቆጣጠር በ1973 ዓ ም የአሜሪካን የባህር ኃይል አንዲት ፍርጌት ጦር መርከብ በዶሪስ ሚለር ስም ዩኤስኤስ ሚለር ኤፍኤፍ 1091 ለመጀመሪያ ጊዜ በጥቁር አሜሪካዊ ስም ተሰየመች። ለአውሮፓ ቁጥጥር በ2020 ዓ ም አንዲት ዘመናዊ ኤርክራፍት ካሪየር በዶሪስ ሚለር ስም ዩኤስኤስ ዶሪስ ሚለር ሲቪኤን 81 ተብላ ተሰየመች። ትርጉምና ጽሑፍ በፍሬ ሰናይ ከበደ የቀድሞ የኢትዮጵያ ባህር ኃይል ዌፐን ጀነራል ሰርቪስ። ስላዳመጣችሁ አዳመጫችሁ አመሰግናለሁ ወገኖች። እና እኔ በስሜት ያነበብኩት የመጀመሪያም በቪዲዮው ስሰማ በእንባ ተሞልቼ ነው ያዳመጥኩት። እና እዚህ ላይ እንግዲህ አስተያየት ካላችሁ በኮሜንት ላይ መጻፍ ትችላላችሁ። አመሰግናለሁ። ጤና ይስጥልኝ።